ሽምሪንዳ ልዩ ታሪክ አላት። የዘወትር ምርጫው ያደረጋት ወጣቱ ስጦታ ይዛለት ከቤቱ ሰተት ትብላለች። ባሳለፍነው ቅዳሜ በወራቤ ከተማ በተደረገው የሞሃ የመኪና ሽልማት ስነ ስርዓት ላይ ወጣቱ አይዲ ፎር ቮልስቫገን መኪናውን ተረክቧል። መኪናውን ወስዶታል። መኪናውን አይ ዲ ፎር ውን ወስዶታል። ፋሪስ ሱሌማን፣ እንኳን ደስ ያለ። ስሜቱ እንዴት ነው? መኪናው ውስጥ ነው ያለ ነው? አዎ፣ የሌለ ነው። በጣም ደስ ይላል ያዝ ስታረጉ አረ በጣም ደስ ይላል። በጣም ስሜ ፋሪሱ ላይ የሚባል ያው የሚሰራው ያው ጤና ቢሮ ውስጥ ነው የሚሰራው። ጤና ነው የተመረኩት እዛ ቢሮ ነው የሚሰራው። ያው እዛ ሁሌም ያው እድሉ ለመጠቀም እድሉ እንዲወጣልኝ ሁሌም ያው ፔፕሲ፣ ምሪንዳ ሰፈን አፕ ይጠጣለሁ። ያው ምሪንዳ ያው ቶሎ ይጣፍጣል ቶሎ ያልቃል፣ ያው እንደገና ሰፈን አፕ ይደግማለሁ። ሁሌም እንፊቃለን እናያለን። ያው ከዚህም በፊት ያው ፔፕሲ ላይ ነጻ ጠማኝ እንዲገመኝ የሚል ደርሶኝ ያው ደግሜ ያለው በነጻ እንደገና ያው ምሪንዳ ጠጥቼ አይዲ ፎር ኤሌክትሪክ መኪና አሸንፍ ያለው ለጓደኞቼ ነው። ስብሰባ ላይ ነበሩ። አጋጣሚ አልገባም ምናምን ስብሰባ ስሰ የመጡ ስ ደስ ብሎኝ ሲዘውላቸው ጋሚ ተሰብስቦ የከተማ ወጣቶች ከተማ ሊቀወጡ ነበር። ከኔ በላይ ደስታ ሰምታቸው እኔም በቃ በጣም ደስ ብሎ ያው ቶሎ ወደ አዲስ አበባ ሄድኪ ያው ባለሙያዎችን እዛ አግኝቻቸው እነሱም በጣም በቃ እንኳን ደስ አለ ብሎ ከኔ በላይ ተደስቶ ተቀብሉኛ እንኳን ደስ አለ ብሎ ያው ትክክል ነው ወጥቶላል ብ ደስ ብላቸው ተቀብሉኛል በጣም ደስ ይል ነበር ከኔ በላይ እንዴት ነው ከዚህ በኋላስ በዚህ መኪናው ይዘት ትቀጥላለህ ወይስ የራስ ደግሞ በሞያ የሆነ ነገር ከፈት አርገ ትሰራለህ አይ እኔ ያው በራስ በሞያ ከፈት አርገ ያው ክሊኒክ በሞያ ሰፋ አርገ ለሌሎችም የስራ እድል ነው ያው ሰፋ አርገ መስራት ይፈልጋለሁ ያው የጤናው ጤናም ባለ መዝለልኩኝ ያው እሱ ነው መስራት እንዴ እድል ፈጥሮልኛል ማለት ይቻላል ትልቅ እድል ነው ቤተሰብ አለ አንድ ያን ባትዘርኝ አንድ ልጅ አባት ነኝ ትንሽ ልጅ አለኝ ያው የትንሿ ልጅ እድል ሲሆን ነበር ያው ደስ ያው ላይ ነበር። ስለዚህ ብዙ ጊዜ ከቤተሰብ ህም ጋር ነው። አዎ፣ በጣም በኋላ ሌላኛውን ደግሞ አሸንፋለሁ

በተደረገው የመኪና ሽልማት ስነ ስርዓት ላይ ሌላኛው የሞተር ሳይክል ተሸላሚ የነበረው ጀማል ኢብራሂም ነው። ጀማል ኢብራሂም ለታመመ ታናሽ ወንድሙ በገዛው ምሪንዳ እድል ከቤቱ ሰተት ብላለች። እንኳን ደስ ያለህ፣ እንኳን ደስ ያለህ አቶ ጀማል ኢብራሂም ምን ተሰማ? በጣም ደስ ነው ያለኝ። እኛም ደስ ብሎናል። ምን ጠጥተህ ነው የተሸለምከው?

እናመሰግናለን። እናመሰግናለን። እንግዲህ እንዳየሹ በጣም ደማቅ ፕሮግራም ነበረን። ያው የደመቅበትን ምክንያት በማህበረሰቡ ነው፣ በጣም ደስ የሚል አቀባበልን ያደረገልን የወራቤ ማህበረሰብ። እንዲሁም ደግሞ ደስታውንም ካየሹ የአንድ ሰው ያሸነፈ አይመስልም አይደለም፣ እንደ ከተማ ሁሉም ሰው ያሸነፈ ነው የሚመስለው። ይሄም የሚያሳየው ትልቅ ነገር ነው። እና በጣም ደስተኞች እኛም ስለመጣን ደንበኛችንም እንግዲህ አይዲ ፎር ሽልማትን አፍሷል። እቺ እንግዲህ ስድስተኛ መኪናችን ነች። እስካሁን ድረስ የተለያዩ ስድስት ከተሞች ላይ ለመሸለም ችለናል። ዛሬ ደግሞ ወራቤ ተራዋ ደርሶ ለማስረከብ ችለናል። ከዚህም በኋላ የወጡ ድሎች አሉ፣ በደሴ እንዲሁም ደግሞ በባሌ በቅርብ ቀን የምናስረክብ ይሆናል። ስለዚህ እነሱም እንዲጠብቁን ተስፋ እናደርጋለን ማለት ነው። ዛሬ መኪና ብቻ ሲሸለም አላየሁም። በርካታ ነገር ነበር መድረክ ላይ ራሱ የተለያዩ ጨዋታዎች ነበሩ፣ የተለያዩ ጌሞች ነበሩ። እና በእነዚ ራሱ እያሸነፉ ሰዎች በሙሉ ሲበረከትላቸው አይተናል። አጠቃላይ ያለው ልስቲ ንገረን ስለሱ። ራሱ እንግዲህ ወራቤ ላይ ሞተር ባይክ ኤሌክትሪክ ሞተር ባይክ ሸልመናል። እንዲሁም አይዲ ፎር መኪና ሸልመናል። ከዛ ውጪ ሄድሴቶችና ሶላር ፓናሎችን ሸልመናል እድለኞች ለሆኑ ማለት ነው። ከዛ በተጨማሪ ደግሞ እድል ላልቀናቻቸው ነገር ግን የእኛ ደንበኞች ለሆኑ የእኛም ፕሮዳክት ለሚወዱ ሰዎችም ደግሞ ምንችለውን ያህል የሰሆኑ ሽልማቶችን ስንሰጥ ነበር ያው በእድል መሰረት ሳይሆን ለፋን ለኢንጌጅመንት እንዲረዳን ማለት ነው። እና ትልቅ የሆነም ድባብ ነበር ያየነው፣ ትልቅ ተቀባይነትን አግኝተናል ብለን እናስባለን። ከዚህም በኋላ ሰዎች እድላቸውን ይሞክራሉ፣ እንዲሁም ደግሞ እኛም እንደዚህ አይነት ፕሮግራሞችን እያዘጋጀን ለመኞቻችን እናስደስታለን። እስካሁን ድረስ ትልልቅ ሽልማቶችን ፎከስና ግና መኪና ሽልማቶችን ብናስብ እንግዲህ የመጀመሪያዋ እድል ደንበኛችን የአይዲ ቢዋይዲ መኪና ያገኘችው አረብ ሀገር ለመሄድ አስባ የተዘጋጀች የነበረች ደንበኛችን ነች። ስለዚህ ህይወቷን ትልቅ ነው የቀየረላት። እንደውም ከዚህ በኋላ አረብ ሀገር አይደለም የራሴን ቢዝነስ ሰራ ላ ያለች ነበረች። ሁለተኛ የጽዳት ሰራተኛ ነበረች የነበረችው። እንዲሁ አዋሳ ላይ የሸለምነው ልጅ በጣም በአነስተኛ ኑሮ የሚተዳደር ልጅ ነበረ። መቀሌ ላይም የመንግስት ሰራተኛ ነበረ የሸለምነው። እንዲሁም ደግሞ ድሬዳዋ ላይ ደስም ቲንግ በአስተናጋጅና በስጋ ቆራጭነት የሚተዳደር አነስተኛ ገቢ ያለው ልጅ ነበረ። ስለዚህ ሶፋር በነበረን ኢንፎርሜሽን ህይወታቸውን በፖዚቲቭሊ ኢምፓክት የሚያደርግ ትልቅ የሆነ ተጽዕኖ የሚያደርግላቸው የሚያግዛቸው የሚቀይርም ባይሆን ማለት ነው ህይወት ላይ የሚያግዛቸው አንድ ነገር የራሳቸውን ኤፈርት እንዲያደረጉ የሚያደርግላቸው ሽልማት ነው ስንሰጥ የነበረው። እኛም ትልቅ የሚያስደስተን ነገር እሱ ነው። ከሽልማቱም ከምንም በላይ ማለት ነው ዋናው ነገር የሚያስደስተን ምንድን ነው እንደዚህ ፖዚቲቭሊ የሰዎችን ላይፍ ኢምፓክት ማድረግ መቻላችን። ከመጠጥም ከሌሎችም ነገሮች በተጨማሪ ለአንድ ለማህበረሰባችን የሆነ ነገር ማድረግ መቻላችን ያስደስተናል። እንግዲህ ሞሃ ዛሬ ብቻ አይደለም፣ በዚህ በሽልማት ብቻ አይደለም፣ በተለያዩ የኮርፖሬት ሶሻል ሪስፖንሲቢሊቲዎች ላይ ይሳተፋል። ሞሃም ብቻ አይደለም ሜድሮክም፣ ዋናው እናት ካምፓኒውም ትልቅ የሆነ አስተዋጽኦ ያደርጋል፣ በኢትዮጵያ አክሮስ ተካንትሪ ማለት ነው። ግን ለእኛ በቃ ይሄ እንደምታዩ ኤንጌጅመንታችን ከዚህም በላይ ነው ብለን እናስባለን። የአንድን ሰው ህይወት መለወጥ ወይም ደግሞ የሆነ ክብደቱን ማቅለል ማለት ያውም ደግሞ ደስተኛ ሆኖ ለመዝናናት ወጥቶ በሚያደርገው ነገር እንደዚህ አይነት ለውጦች በህይወት ውስጥ ሲፈጠር እጅግ በጣም ደስ የሚያሰኝ ነገር ነው። ንጉሴ ከልብ አመሰግናለሁ። እሺ፣ ቴንክ ዩ። እሺ፣ ተመልካቾቻችን በወራቤ ከተማ ከትመን ከሞሃ የለስላሳ መጠጥ የመኪና አሸናፊ ጋር የነበረን ቆይታ የተመለከታችሁትን ይመስል ነበር። መልካም ቆይታ ይሁንላችሁ።